እንደምንከረማችሁ እንደምንሰነበታችሁ ውድ ኤሜን ቲዩብ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ይህንን ቪዲዮ ስታዩ ላይክ ኮሜንት፣ ሸር፣ ሰብስክራይብ እንድታደርጉ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ውድ ቤተሰቦቼ እንግዲህ ከጓደኛዬ ጋር እንደዚህ ደስ የሚል ቀን አሳልፈናል ማለት ነው። በጣም የምወዳት የማከብራት። ውድ የስደት ስጦታዬ ምርጥ ጓደኛ ናት ማለት ነው። በዚህ አጋጣሚ ይሄን ለጓደኛዬ ኮሜንትስ አስተያየታችሁን ጻፉልኝ ማለት ነው። ያለንን ነገር ደግሞ ታያላችሁ ማለት ነው እና እዚህ ጋር እንደዚህ አብያችንን እየለበስን ነበረ፣ እየተነሳሳን ለመሄድ መሻወሮ ትንሽ ቆየት ብሎብን ዝም ብለን ቪዲዮ እየቀዳን ማለት ነው እየጠበቅን ነበረ ማለት ነው። እና ውድ ቤተሰቦቼ እና ሁላችሁንም ደግሞ ስለምታበረታቱ በጣም ነው ከልብ ማመሰግነው። አሁንም አዲስ ወደ ቤት የመጣችሁ እንኳን ደህና መጣችሁ ብያለው። አሁንም ቻናሌ እንዲያድግልኝ ሰብስክራይብ እያደረጋችሁ እንዲሁም ሸር እያደረጋችሁ ለጓደኞቻችሁ ቤተሰብ እንዲሆኑ ጋብዟቸው እላለው ማለት ነው። ጓደኛዬ አዛኝ ልብ ሰጥቶሻል፣ የሚራራ ለሰው ከእናቶች ልብ ነው ላንቺ የተቀነሰው። ታድለሽ እንዴ! በዚህ ሰዓት እኮ የዋህ ልቦች የሉም፣ ቆንጆች በሙሉ መልካሞች አይደሉም። ከምን ተመርጠሽ ነው ግን የተለየሽው የዋህ ልብ ቁንጅናን የተከናነብሽው? ታድለሽ እንዴ፣ ሁሉም ተሰጥቶሻል። ምስኪን ነሽ አፍቃሪም፣ ውብ ፀሐይ የመሰልሽ ሁሉ ያብረሽ ኖሪ በአሁኑ ሰዓት እኮ የዋህ ልቦች የሉም፣ ቆንጆዎች በሙሉ መልካሞች አይደሉም። ታውቂያለሽ አይደለ? ታድለሽ የኔ ውድ። እንግዲህ እንደምታዩት ማለት ነው ትንሽ አረፍ ብለን ነበረ ማለት ነው። እስኪ ይመጣለን እና መቶልን መንገድ ጀምረናል። አብራችሁን እስከ ቪዲዮ መጨረሻ ድረስ ተከታተሉ ውድ ቤተሰቦች። ቤተሰቦች እንደምታዩት በዚህ አይነት እየሄድንበት ቦታ ደርሰን ቤተሰብ የሚባል ምግብ ቤት ነበረ ማለት ነው። በጣም ጣፋጭ ምግብ ነው ያላቸው ማለት ነው። እና ምግብ እንደዚህ እያየን እየመራረጥን ነበረ ማለት ነው። ከዛ መርጠን የፈለግነውን አዘን ቤቱን ምናምን ላሳያችሁ ብዬ ትንሽ እየቀረጽኩላችሁ ነበረ። እዚህ ጋር እንደምታዩት መሶብ ወርቅ መሶብ ነው የሚባለው፣ እና በጣም ያማምራሉ እና እቤት ውስጥ ያለው እንትን ስዕሎቹ ሆነ የሆነ በቃ ያለው ነገር በጣም ደስ የሚሉ የኢትዮጵያዊ እንትን ያላቸው ናቸው እና በጣም የሚያማምሩ ናቸው የተሰፉት እንትኖች ራሱ ሌማቶች በጣም ነው የሚያማምሩት እና እንደዚህ እንድታዩ ብዬ ለእናንተም ቀርጬላችሁ ነው ማለት ነው። ምግቡም በጣም ርካሽ ነው ማለት ነው። ደግሞ ያን ያህል ውድ አይደለም። በጣም ደግሞ የሚገርመው በጣም ነው የሚጣፍጠው። ከአሁን ፊትም እንደዚህ ከጓደኛዬ ጋ ሄጄ በልተናል። ደግሞ ይሄ በጣም ይለያል፣ እውነት ለመናገር ማለት ነው። ምግባቸው በጣም ጣፋጭ ነው ማለት ነው። ውድ ቤት ሰዎች እዚህ ጋር ደግሞ እንደዚህ እየቀረጽኩላችሁ ነበረ ማለት ነው። ብርጭቆ ምናምን ጀበናዎች ጀበናዎቹ በጣም ያማምራሉ አይደል? እና እኔ በጣም አማምረውኝ ከዛ እንደዛ ብዬ ልቅረጽና ላሳያቸው ለውድ ቤት ሰዎች ብዬ እዚህ ጋር ደግሞ ይታያችኋል። ቆዳው የነብር ቆዳ የነብር ቆዳ ነው ማለት ነው እና እንደዚህ ስዕሎቹ በቃ የሆነ ቤት ውስጥ የተሰቀሉት ምናምን የአክሱም ሐውልት ምናምን ናቸው እና ጎንደር ላይ ያሉት እና በጣም ነው ደስ የሚሉት ማለት ነው። ያለው ነገር ማለት ነው ቤት ውስጥ በጣም ነው የሚያምረው። ጽድት ያለን ቤት ነው ማለት ነው ቤታቸው። ምግባቸው ጣፋጭ ነው። እዚህ ጋር ደግሞ ጨውና ቆንዶ ሚጥሚጣ እየቀረጽኩኝ ነበረ ማለት ነው። ምግባችን እስኪ ይመጣለን እንደዚህ እየጠበቅን ነበረ። ቀድሞ ጋቻ ጥብሳችን መጣ ማለት ነው። ጋቻ ጥብስና ማህበራዊ እንዲሁም ለብቻው ጥብስ ነበረ ያዘዝ፣ ነው ቀድሞ የደረሰው ጋቻ ጥብሱ ነበር ይሁን። እንደምታዩት በጣም ነው የሚያምረው መልኩም እንግዲህ ደግሞ ሲበሉት ምን ምን እንደሚል አይጠፋም ማለት ነው። እዚህ ጋር ደግሞ ማህበራዊ የሚባለው ይኸው እዚህ ጋር መጥቶልናል። እዚህ መሀል ላይ ያፈሰሰው በሸክላ እንትን ነበረች የሸክላ ድስት ጥብስ ነበረ በመሀል ላይ ልዘርግፍላችሁ ወይ ሲለን አሁ ዘርግፍልን ብለን ዘርግፉልን በልተን ጠጥተን ካበቃን ወዲያ ደግሞ እዚህ ጋር እንደምታዩት ትመቃዎች ላይ ድውር ተደውሮ ማለት ነው። ድውር ደውረው ምናምን ሰቅለውታል እና ኢትዮጵያዊነትን በጣም ብዙ የሚያስታውስ ነገርን ያለበት ቤቱ እና በጣም ነው እጅግ ደስ የሚለው ማለት ነው። ደስ የሚል ጊዜ ነበር ያሳለፍነው ከጓደኛዬ ጋ ምኛ። ደግሞ ያው ውሃ ነበር ያዘዝነው ጋዝ ነገሮችን ምናምን መጠቀም አልፈለግንም ነበረ። እስኪ በውሃም ቢሆን ችርስ እንባባል ተባብለን ችርስ ተባብለናል ማለት ነው። ውድ ቤተሰቦች በጣም ደስ የሚል እና ቆንጆ ጊዜ ነበር ያሳለፍኩት ከጓደኛዬ ጋ። ከደግሞ የመግቢያው በራፋቸው ነው ስንወጣ ነው እንደዚህ የቀረጽ ነው ማለት ነው። በጣም ነው የሚያምረው በእውነት ለመናገር ቤቱም ውበት አለው። ኢትዮጵያዊነትን በደንብ እንድናስታውስ የሚያደርገን ቦታ ነው። እንደገና ደግሞ ምግባቸው በጣም እጅግ ከምነግራችሁ በላይ በጣም ጣፋጭ ነው ማለት ነው። በጣም የሚጣፍጠው ቤተሰብ ይባላል። ምናልባት እዚህ ያላችሁ ሄዳችሁ አይታችሁት ሊሆን ይችላል እና ምግባቸውን ለመናገር በጣም እጅግ የሚጣፍጥ ነው ማለት ነው እና እዚህ ጋር ደግሞ ለአዲስ ዓመት ጓደኛዬ ስጦታ ልትሰጠኝ የወንዳ ክላስ ነበረች። ከዛ እዚህ ምናምን ፈረሸን ነበር። ይሄኛው ላይቅ የላችሁ ነበር። እንዲሁም ለአዲስ አመት የሆነውን እና ይህንን ስለምን ቪዲዮን አላስገባላችሁም? ለምን አተውትን ብያስቤ ነው ማለት ነው እና ጓደኛ ይህንን እንደዚህ መታ ሰጠችኝ ማለት ነው። እና በጣም ነበር በእውነት እጅግ ደስ ያለኝ ማለት ነው። አላሰብኩትምም፣ አልጠበኩም። እና ጓደኛ እግዚአብሔር አምላክ ያክብርልኝ ባልሽበት ፈጣሪ ጠብቅልኝ በጣም ነው ከልቤ የምወድሽ የማከብርሽ ሁሌ ሳይከፋሽ ደስተኛ ሆነሽ ኑሪልኝ ማለት ነው እና ደግሞ ጓደኝነታችንን እንደዚሁ እግዚአብሔር አምላክ ያለምልምልን ያስፋልን እና በጣም የምወድሽ ጓደኛ እህቴ ሁሉ ነገር አይነሽ አንቺን ስለሰጠኝ እግዚአብሔር በጣም በጣም ነው ከልቤ ደስተኛ ነኝ። እግዚአብሔርን በጣም ነው የማመሰግነው በአንቺ ማለት ነው እና በአንቺ ህይወቶች ራሱ ብዙ የተማርኳቸው ነገሮች አሉ። በጣም እጅግ ጠንካራ፣ ታታሪ፣ ጎበዝ፣ ጀግና ላመንሽበት ወደኋላ የማትይ ልጅ ነሽ እና እና ደግሞ የኔን ስኬት የኔን ደስታ ለማየት እጅግ በጣም የምትጥሪ እኔ በቃ አግኝቼ አእምሮብኝ ብታይ ደስ የሚልሽ ስለሆንሽ በጣም ነው። በቃ ደስ የሚለ በዚህ ለእኔ ስኬትና ለእኔ ደስታ በጣም የምትሪ ነሽ። እኔም አንቺም ደስተኛ ሆነሽ እንድትኖሪልኝ ነው ፍላጎቴ ምኞቴም። ፈጣሪ እንግዲህ እድሜ ጤና ይስጠን። ልጆቻችንን ደግሞ እንደዚህ እንትን ብለን ጓደኛሞች እንዲሆኑልን እስከ ዛሬ ርስ እንድንበቃ ፈጣሪ አምላክ ይርዳን ማለት ነው። እዚህ ጋ ው ክፈችው ክፈችው ምናምን እያሉ እያጨበጨቡልኝ ነበረ። ያሉት ከፍቼ ሳየው በጣም የምወደው ሊቀ ሰማዕት የከበረ የታመነ ሰማዕቱ ቅዱስ ጊዮርጊስ ነበረ የሰጠችኝ። ኒ ብለው አዞርኩኝ ማለት ነው። እውነት በጣም ነበረ አለ። በቃ ውስጤ ልቤ ውስጥ ያለው ቦታ እኔ እና እሱ ነን የምናውቀው ማለት ነው። እና በጣም ነበር የተሰማኝ። እና በጣም ነው ከልብ አመሰግንሽ ሁሌ እና ስላንቺ እኔ እንጃ ብዙ ማለት መናገር አልችልም። እሱ ፈጣሪ አምላክ እድሜ ከጤና ይስጥሽ፣ ይጠብቅልኝ፣ አብረን እናርጅ፣ አብረን እንጃጅ እላለሁ ማለት ነው የኔ ውድ ጓደኛ ተባረጊልኝ በብዙ እና በረከትሽ ብዙ ዝት ይበለልኝ ባልሽ ላይ ሁሉ ይጨምርልሽ። የኔ ወብ የኔ ቆንጆ የኔ ሸጋ ሰው በጣም የምታምሪ ቆንጆዬ በዛ ላይ ከፀባይ ከመልክ ጋር የተሰጠሽ ልጅ ነሽ እና እግዚአብሔር አሁንም ይባርክሽ እላለሁ ማለት ነው። የኔ ውድ እና ውድ ቤተሰዎች ቪዲዮ ይህንን ይመስል ነበረ እና ላይክ ኮሜንት፣ ሸር፣ ሰብስክራይብ ከማድረግ ወደ ኋላ እንዳትሉ። ውድ ቤተሰቦች ሁላችሁም ተባረኩልኝ፣ ብሩክኑልኝ፣ ባላችሁበት ፈጣሪ ይጠብቃችሁ። ባይ ባይ።